ዳ ይህነይ ያው በጄጄነይ ሉክት መሰረት ያው ባደደ ጊዜ ይወዱኛ ኔ ላቢሊ ሀደ ዋሽቴን አርተ ሀደ ሀጅ አለብኝ እነዳ ኮኔ ሂዳ ኔ ዱዋትሪሽኝ ሀጃ ሜ አላውጠኝ ጋርም በጋርም ሰምታን ጭብኛ ነ ውሀነም ዱዋትሪሽኝ ባታ ኔ ይውል የትፈጪ ሀምሳ ኪሎ የበቆሎዋ የስረይ ዱቄት ሸሽት ሊትር ይውል እነይ ዘይት አምስት ኪሎ ሩዝ

አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ውድና ደጋግ ወንድም እህቶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እና የተከበራችሁ ደጋግ ወንድም እህቶቼ ዛሬ የምንገኘው በስልጤ ዞን በወራቤ ከተማ በአልከሶ ቀበሌ ነውና ይህ ወንድሜ እንደምትመለከቱት በዚህ ቤት ነው የሚኖሩትእና ሽማግሌ አባት ሽማግሌ አባት አለባቸው። ታማሚ ነው ለረዥም ጊዜ። እንዲሁም ደግሞ ያው ባለቤቱ ራሱ በደረሰባት የመኪና አደጋ ህመምተኛ ናት። እሱም እንግዲህ እንደምትመለከቱት በሁለቱም እግሮቹ መንቀሳቀስ አይችልም። ምናልባትም ደግሞ ከዚህ በፊት የሚሰራው ዞሮ በሚለምናት ትንሽዬ ገቢ ነበረ የሚተዳደረው እና አሁን እንግዲህ አቅም አጥቶ ደክሞት ቤት መዋል ጀምረዋል። እና እባካችሁ ሙስሊም ክርስቲያን ሳትሉ ለዚህ ወንድማችን በአፉ ይናገራል። ያው እንግዲህ ሰርቼ ማግኘት እችላለሁ እና ለስራ የሚሆን ነገር አግዙኝ ብሏል። ለስራ ነው እየለመንን ሳይሆን ስራ ልስራ አግዙኝ ብለዋል። እና ማንኛውም ጤነኛ ሰው ደግሞ አግዙኝ ብሎ ይጠይቃልና እሱ እንግዲህ አካል ጉዳተኛ ሆኖ እንግዲህ ሁለት እግሮቹ መንቀሳቀስ ሳይችሉለት ልስራ አግዙኝ እያለ ነው። እና በአላችሁ እላችኋለሁ፣ በፈጣሪ ይዣችኋለሁ፣ አግዘ ነው በዚህ በራሱ አካውንት ገቢ አድርጋችሁለት የቻለውን ነገር እንዲሰራ እንድታግዙት በአላ ስም እጠይቃለሁ። ስልጤ ምን ትሰራላቸው? ትሰራለ አሁን ቢያግዙክ ነገር በላቸው። በቃ አሰላሙ አለይኩም ብለህ ጀምር፣ ለ ነገር በላቸው። አሰላሙ አለይኩም ወረመቱላ ወበረካቱ

እስላም ክርስቲያነም ታት ብሉ ሁልማም ባቀተልኩም ያህላን ባለ ላ ዜ ዜ ግጣ ተ ላ ቀለምተውናን አደራናሙ አትርሱኝ